በቀን 37 ልምምዳችን ላይ የተሰጠውን የንግግር ፈተና በትክክሉ የተናገሩ ተማሪዎች አስራት እና መሰረት ናቸው። ጎበዞች በርቱልኝ፣ በዚህ ቀጥሉ። ሀይ ማይ ዲር ስቱደንትስ ዌልካም ቱ ዴይ 38 ዛሬ የቀን 38 ልምምዳችን ይሆናል። ይህንን ቪዲዮ ላይክ በማድረግ መጀመራችሁን እንዳትረሱ። ወደ ልምምዳችን እንሂድ። በዛሬው ልምምዳችን ላይ ስድስት አይነት ቅርጽ ያላቸውን አረፍተ ነገሮች እናያለን። የመጀመሪያው የሚሆነው ዊ ላይክ። ዊ ላይክ። ዊ የሚለው እኛ የሚል ትርጉም አለው። ላይክ ደግሞ ደስ የሚለን ነገር ወይም የሚመችንን ነገር የምንገልጽበት ነው። ወደ ንግግሮቹ እንሂድ። ተዘጋጁ፣ እንጀምር። ዊ ላይክ

ዊ ላይክ አወር ቲቸር። ዊ ላይክ አወር ቲቸር። አስተማሪያችን ደስ ይለናል፣ ወይም አስተማሪያችን ደስ ትለናለች። ዊ ላይክ ዩር

ፀሐያማ ቀናቶች ደስ ይሉናል በመቀጠል የምናያቸው አረፍተ ነገሮች የሚጀምሩት ዊ ላቭ በማለት ይሆናል ላቭ ደግሞ ምንወደውን ነገር ምንገልጽበት ነው ወደ ንግግሮቹ እንሄድ ዊ ላቭ ኤች አዘር ዊ ላቭ ኢች አዘር። እርስ በርስ እንዋደዳለን። ዊ ላቭ አውር ፋሚሊ። ዊ ላቭ አውር ፋሚሊ። ቤተሰባችንን እንወዳለን። ዊ

ቤታችንን እንወዳለን። ዊ ላቭ ሃት ኮፊ ዊ ላቭ ሃት ኮፊ። ትኩስ ቡና እንወዳለን። በመቀጠል ዊ ሄት ብለው የሚጀምሩ ንግግሮች እናያለን። ሄት ደግሞ ጥላቻ ነው። ስለዚህ ምን ጠላውን ነገር የምንገልጽበት ነው። ወደ ንግግሮች። ዊ ሄት ላይስ፣ ዊ ሄት ላይስ ውሸት እንጠላለን። ዊ ሄት ሚስቴክስ

ዋንት ብለው የሚጀምሩ ንግግሮች እናያለን። ዋንትን የምንጠቀመው የምንፈልገውን ነገር ለመግለጽ ነው። ዊ ዋንት ቱ ሄልፕ። ዊ ዋንት ቱ ሄልፕ። መርዳት እንፈልጋለን። ዊ

ዊ ዋንት ቱ ኢምፕሩቭ። ማሻሻል እንፈልጋለን። አሁን ደግሞ ዊ ኒድ ብለው የሚጀምሩ ንግግሮች እናያለን። ኒድ ደግሞ የሚያስፈልገን ነገር ምንገልጽበት ነው። ዊ ኒድ ቱ

ወይም መሞከር ያስፈልገናል። ዊ ኒድ ቱ ወርክ። ዊ ኒድ ቱ ወርክ። መስራት ያስፈልገናል ወይም መስራት አለብን። ዊ ኒድ

በመጨረሻም ዊ ፊል የሚሉ ንግግሮች ይሆናሉ። ፊል ደግሞ ስሜታችን የምንገልጽበት ነው። ዊ ፊል ነርቨስ። ዊ ፊል ነርቨስ፣ ፍርሃት ይሰማናል። ዊ ፊል

We feel lucky. እድለኛ እንደሆነን ይሰማናል። We feel safe. We feel safe. ከአደጋ ነጻ እንደሆነን ይሰማናል። ንግግሮቹን ጨርሰናል። አሁን ወደ ቀን 38 ፈተና እንሂድ።

ከላይ በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮመንት ላይ በማስቀምጥላችሁ የቀላል እንግሊዝኛ የቴሌግራም አካውንት ድምፃችሁን ቀርታችሁ ትልካላችሁ ማለት ነው። ለሁላችሁ መልካም ልምምድ። ሁላችሁም ለመሞከር እንዳትፈሩ። በሚቀጥለው የልምምድ ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።